ሁለተኛ እንዳደውልላት እንዳታገኛትም፣ እኔን የምትፈልገኝ ከሆነ ድጋሚም እንዳታገኛት። የሚገርመኝ ለአንተ የከፈልኩት መስዋዕቶች በጣም ነው የሚያሳዝኑ ነኝ። አረማ እንደዛ ር ለምታደረጋ መጀመሪያ ራስህ እንችላ አውራ ላስደውልላት በዚህ ሰዓት። እውነቱ ንገረኝ ካልክ ማለት ነው ከአንተ እሷን ነው ማስቀድማት። ሁለተኛ እንዳደውልላት እንዳደውልልኝ እንደው ተወሰነ ጊዜ ራሴ ማዳምጥ እፈልጋለሁ። ሁለተኛ እንዳደውልላት እንድታገኛት አልፈልግም። ስልኳንም እሷ ጋር እንዲኖር ደውል ቦልኪው ሁለተኛ እንዳትገና። ልቀቅኝ ሽሜ፣ ልቀቅ። በእኔና በእሷ መሀል ያለው ነገር ምንም አይደለም። ምንም ካልሆነ እንደዚህ አይነት ጽሁፎች ለምን አስፈለጉ? ለምን ነው የምትደውልላት? ለማን ነው? ለምንስ ነው እንትርቅ የፈለግከው? ወይ ዝም በይ። እሷ ጋር ነው እኔ የምጻጻፈው። ስማኛ፣ አዳምጠኝ። እሷ ከአሁን በፊት ለሁለታችን ብዙ መስዋዕት ከፍላለች አይደል ለምንድን ነው ከመሃላችን እንድትርቅ የፈለግኩ ሚያስ ያልጠየኩም ደግሞ ገናም ስለነበረ ክፍተት እንዳይፈጠር ብዬ ነው አውቄ ዝም እያልኩ የነበረው እንጂ። እያንዳንዱ ነገር ታውቃለህ። በጣም ትገርማለህ። እንደ ሰዓት ላፊ እንደምጽፍላት፣ ልታወራት እንደምትፈልግ ምናምን እና በቃ ከእሷ ጋር ያለሽን ነገር እንድታቆሚልኝ ነው እምፈልገው፣ በመጀመር ሲቀጥል ደግሞ መሀላችን ላይ አትግ እኛ ገና አዲስ ፍቅር ላይ ነው ያለን፣ ገብቶሻል አይደለ? እሷ ከመጣች አልቆየችም፣ ታውቂያለሽ። ሰላም ሰላም! ውድና የተከበራችሁ የማሂና የሽሜ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰብ፣ ዛሬ እንግዲህ ያው ማሂን እና ጓደኛዋን ፕራንክ ላደርጋቸው አስቤያለሁ። ማሂ እንግዲህ ጓደኛዋን ይዛት እንድትመጣ ደው ይላታለሁ። ቤተሰብ እንግዲህ አይዳዬ ዋና ዓላማ ሁለቱንም አንድ ላይ ፕራንክ ላደርጋቸው ነው ያሰብኩት። ማሂ ከጓደኛዋ ጋር ነው የምትመጣው እና ጓደኛዋን አብራችሁ ላያችሁ አልፈልግም ነው ማለትም ፈልገው ያው እንግዲህ ማሂና እሷ ያላቸው ግንኙነት እንግዲህ በጣም የቅርብ ወዳጅ ናቸው እና እኔ ሁለታችሁም ላያችሁ አልፈልግም። በእናንተ መሀል ላይ እናንተ ሁለታችሁ በምታሳልፉበት ጊዜ ማሂ እኔን እየረሳችኝ ነው እላታለሁ። ማሂ ለእኔ ጊዜ ሰጠችኝ አይደለም በቃ በፍቅር እንደድሮ ለእኔ በቃ ያላት ቦታ እየቀነሰ መጥቷል። ስለዚህ አብሮነታችሁ እንዲቆም ፈልጋለሁ እኔ ፍቅሬም ፈልጋለሁ እላለሁ። እና በመሀል ላይ እንግዲህ ምን ይሰማቸዋል የሚለውን እንግዲህ ቤተሰብ አብረን ነው የምናየው። ያው በሁለቱ መሀል ላይ ሲፈጣ እንደዛ አይነት ነገር ስናገር ያው እኔ ልውጥ ውጥ ብዬ ሌላ ባህሪ አምጥቼ ነው ቤተሰብ ላወራችሁን ፈልገው ያው እኔም በከባዱ ነው ፕራንክ ያደረጉኝ። እኔም ደግሞ ያው በማይመጣበት መንገድ ነው የመጣውባቸው ቤተሰብ ይህንን ስናገር እንግዲህ ያው በሁለቱ በኩል ላይ ምን ይመጣል የሚለውን አብረን ነው የምናየው ቤተሰብ። በእርግጥ ከባድ ነው ከሚወዱ ጓደኛ ተለይ ማለት በጣም የሚከብደው ቢሆንም፣ ግን ያው ፕራንክ እስከሆነ ድረስ ያው ሪል የሆነውን ነገር እኔ ደግሞ ፕራንክ ላደርጋቸው ነው የፈለግኩት። ደውዬ ላታለሁ፣ ለማ ይዛት እንድትመጣ ሁለቱም ሲመጡ እንግዲህ ምን ይፈጠራል የሚለውን ቤተሰብ አብረን ነው የምናየው። አብረን ያለን ቤተሰብ በእርግጥ ያው ይከብዳል፣ ግን ቢሆንም አብረን እንግዲህ ሀሳብ አስተያየታችሁን ሼር ሰብስክራይብ እያደረጋችሁ በኮሜንትም እያጋራችሁ እያገዛችሁንም ስለሆነ እጅግ አድርገን እናመሰግናለን። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሀሳብ አስተያየታችሁንም በኮሜንት እየገለጻችሁ አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጠይቃለን። ቤተሰብ እንግዲህ ያው ነማሂ እየመጡ ነው። እየመጡ ነው እንግዲህ ቤተሰብ፣ እኔም ልውጥውጥ ብዬ እንግዲህ ማለት እኔ በእርግጥ ያው እኔ እየደበሬ ነው ያው ያለው ነገር ካሜራውን ይዤ የመጣሁት እኔ ቤተሰቡን ቤተሰቡን ሰላም እንበላ። ሰላም ሰላም፣ ወድና የተከበራችሁ የማሂና ሽሜ ቤት ቤተሰቦች እንዴት ናችሁ? ከሀገር ውስጥም ከሀገር ውጭ ያላችሁ በእያላችሁበት ዳርቻ ሰላማችሁ ይብዛልኝ። እንግዲህ ሽሜን ለምን አንገብገው እንደጠራን አናቅም። እንግዲህ አብራችሁኑን ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ለምን መጣ ነው የሚለውን ስለማናቅ፣ እስኪ ከባለቤት እንስማ። ሽሜ ስለሆነ የጠራ ማለት ነው። ለመናገር ይከብደኛል ስልሽ፣ ሰርፕራይዝ? ምንም ሰርፕራይዝ አይደለም መነኛ ያለው ነገር እኔ በጣም እየደበረኝ ነው። እያስደበርሽኝ ነው ማለት። በቃ እኔ በጣም እየደበረኝ ነው። ለኔ እንደ ባለፈው ባደረገች ፕራንክ በጣም ፕራንክ እኔ ከዛሬ ነገ ይሻሻላል ባህሪሽ እያልኩኝ እኔ የበለጠ በቃ እየተባባሰ ነው፣ እና እኔ ደግሞ መጎዳት አልፈልግም በእንደዚህ አይነት ነገር። ማለት ምን ነው እሺ፣ ሽሜ፣ ችግር ካለ ካሜራው ነው ወርደ፣ እናውራ። ማለት ብቻ ወርደ፣ ካሜራውን ፈልጌው ነው እኔ እንዲ ፋሚሊዎች ጋር እንደዚህ ማለት ሊሆን ይችላል ግን አሁን ለምሳሌ የፍቅር ጉዳይ ስለሆነ እናንተ የምታወሩ ነገር ካለ እኮ ካሜራውን አውርደን ነው ተነጋገሩ። ኔ ሄድላችሁ ለምን አንቺን እሽኩ ዋናው እኮ ለፍቅራችን ቁመንሰ ይሻለች ምን ማለት ነው? ምን አረገች ሳ ምን ማለት ነው? ማለት ምን እንጂ ቢገባ ለኔና ለአንተ ግንኙነት በጣም ብዙ መስዋዕት ከፍላለች። ይሄ ለሷ አይገባትም፣ እንደዚህ ማለት አይጠበቅበት። ማውራት ካለብህም ቤት ነበር ማውራት ያለብህ፣ እኔ ፋሚሊዎች ጋር እውነታውን እኔ መናገር ፈልጋለሁ። እኔ በጣም የተጎዳው ነው። እኔ በፊት ያለውን እኔ ለኔ የምታሳየው ፍቅርና አሁን እያሳየሽኝ ያለው ፍቅር አንድ አይደለም። በጊዜም የሰጠሽኝ አይደለም። በቃ እኔ ያለው ነገር እየተመቸኝ አይደለም። እኔ በጣም የጎድ የተጎዳው ነው። እሺ ጥፋት ምንድነው? እሺ ንገረኝ። በቃ ለኔ ያላትን ነገር በሙሉ እኔ እያጣሁት ነው። እኔ ለእሷ ያለኝ ነገር እኮ አይ፣ እሷ እንደዛ አልከኝ። እኔ ጥፋቱ ምክንያት እሱ ነው ማቀፈል በማለት ምንድነው እንደሆነ እኔ እኔ ታውቆኛል እኔ የተጎዳው መሆኔን። እሷ ምን ለአንተ የምሰጠናል? እሷ በምን ይገናኛል? እኔ ቆንጭ ከስክያል። በቃ እኔ የሰጠችኝ ያለው ፍቅር ቀንሶብኛል። ስለዚህ አንቺ ነሽ በቃ እኔ ፍቅሬ እንዲቀንስ እያደረግሻለች ላንቺ እኔ ለኔ ከምትሰጠው ይልቅ ለአንቺ ነው ቦታ እየሰጠች ያለችው። እኔ ስደውልላ እኮ እየዘጋችብኝ እኮ አንቺ ጋር እኮ ስልክ ማውራቱ ላይ ጀምራለች። ስለዚህ እኔ ደግሞ ፍቅሬን በዚህ ምክንያት ማጣት አረሽሽም። ይሁል ተረጋጋ። መጀመሪያ የምትናገረውን ቃላቶችን እየመረጥ ከተጠቀመ ግን የምርጥ ያስፈልግት አይደለም። ቆይ ማለት ነው ለሱ አይገባትም። አንደኛ እዛም እያለው ከመጣውም በኋላ ለሁለታችን በጣም ትልቅ ነው። እኔ ፍቅሬን ማጣት አልፈልግም ማለት ነው። ላይ አንደኛ ነገር እኔ በደንብ አዳምጪኝ። እኔ ፍቅሬን ፈልገዋለሁ። ከመሃላችን ላይ እንድትውጪኝ ፈልጋለሁ እና እኔ እኔ ፍቅሬን ማጣጣም ፈልጋለሁ። እኔ አዲስ ፍቅር ላይ ነው ያለነው። እኔ በጣም ወዳት ብዙ ነገር ላይፍ ማሳለፍ ፈልጋለሁ ከሷ ጋር መሀላችን ላይ እየመጣሽብን ፍላጎት እኔ ከሷ እንድርቅ ነው። በቃ መሀላችን ላይ የሆነ ሁሉ ስላላልኩ ነው አይደለ? እኔ ማለት ብዙ ነገር አለ። ጭራሽ ደግሞ መከባበል ብዙ ነገር ታውቃለህ አላወቅህ፣ እሱን ደብቀን ስለያዝንለት ነው። እኔ እኮ ሽመለስ እኔ ስለምወደና እሱ ለተሳሳተ ብዬ ነው ዝም ያልኩ እንጂ ነገር እኔ ጋር እና በቃ እኔ ከእሷ ጋር ነገር እንድታቆሚ ነው የምፈልገው በመጀመር ሲቀጥል፣ ደግሞ መሀላችን ላይ አትግቢ። እኛ እኛ ገና አዲስ ፍቅር ላይ ነው ያለነው። ገብቶሻል አይደለ? እሷ ከመጣች አልቆየችም። ታውቂያለሽ እንደ የእኔ ፍቅሬ ማጣጣ ፈልጋለሁ ከማላችን ላይ እንድትውጪ ልን ፈልጋለሁ። እንዴ እሷ እኮ ታውቃለህ ሁሉን ነገር ችላ ነው ዝም ያለች እንጂ ብዙ ነገር እኮ እኔ ጋር የምታደርገውን ነገር እኔ ብቻ ይዤ የምደብቅ ምናምን መስሎ ምን ማለት ነው። እኔም እኔንማ እሷ በደምብ ዝጄና ወርድና ወራ እሷ እኮ ብዙ ያሳየችኝ ነገር አለ። ያላመንኳት እኮ አንተን ስለማምን ነው። ከእሷ አንተን ስለማምን ነው ዝም ያልኩት። ብዙ ነገሮች እነግረኛለች የማይሆኑ ቴክስቶች፣ ሰዓት ላፊ እንደምጽፍላት ልታወራት እንደምትፈልግ ምናም። ረጅም ጊዜ አብረን ስለቆየን ፍቅራችንን ላለማጣ ስል ነው እንጂ ዝም ያልኩት እኮ ብዙ ነገሮችን እያየሁ ነበረ። አንተ ለምንድን ነው ለሁለታችን መስዋዕት ካለ ነው እኮ አውቄ ዝም ብለን ስለሰለ ጀምረሽ ማለት ነው ካንተ ነው ስለዋጋኑ ነኝ የምጻጻፈው። ስማኝ፣ አዳምጠኝ እሷ ከአሁን በፊት ለሁለታችን ብዙ መስዋዕት ከፍላለች አይደል? ለምንድን ነው ከመሀላችን እንድትርቅ የፈለግከው? በቃ እኔ ካንቺ ጋር ላንቺ ለኔ ያለሽ ነገር እየወጣም እየቀነሰ አይደለም። እሷ ጋር አንተ የምትጽፈውን ነገሮችን እኔ እንዳላቅፈልገ ነው እሷን እንድታስርቀት ይፈልጋል አይደል? ሲጀመር እኔ ብዙ ነገሮችን አይቼ ከዝም ያድርኩኝ ፍቅራችንን ስለምፈልገው ነው። ለሷ ደግሞ ይሄ አይገባም። አይቻለሁ እኮ ነገር አሁን እሱ እንዳይወጣ ብለህ ነው? ካሜራ ይዘው የጠበኩት ካሜራ ለዚህ ነው። መቅደምህ ነው ሳትቀድም። ኧረ እኔ እንደዚህ ነገር አንተ ነው ቀድሜ ያልጠየኩም ደግሞ ገናም ስለነበረ ክፍተት እንዳይፈጠር ነው አውቄ ዝም እያልኩ የነበረው እንጂ ነገር በጣም ነው እና እንዴ የሚታይ ነገር እኮ ነው። ምንድን ነው? ማይዝነውቀድመ ራሱ የእነ ነርስ እንደ አንድ ኢንሹራንስ ስተማውራት ራሱ ለእኔ ጥሩ ነው፣ እንድጠነቀቅበት አድርገኛል። እንኳንም ሌላ ጓደኞቼን አላስተዋውም። ምን ማለት ነው? በገዛ እጅ ማለት ነው። እኔ ምንም አቆ ነገር የለም። ዝም ብላ ነው እያወራች ያለችው እኮ ነው የምልሽ። እባክህ ቀድሜ አውቄያለሁ። አንተ በቤት ለመቅደም ነው አይደል? እኔ ቀድሜ አውቀዋለሁ። ምንም መቅደም አይደለም። ከማላችሁ እንድትወጣ ስለፈለኩ ምንም ያደረገችው ነገር በእኔ እና በእሷ መሀል ያለው ነገር ምንም አይደለም። ምንም ካልሆነ እንደዚህ አይነት ጽሁፎች ለምን አስፈለጉ? ሳትላፊ ለምንድን ነው የምትደውልላት? ለማን ነው ሳትላፊ? ለምንስ ነው እንትርቀ ፈለግከው? ከመሃላችን እንድትወጣ ነው። ፍቅራችንን እፈልገዋለሁ። እኔም እኮ እፈልገዋለሁ እና እሺ፣ ምን እንደዚህ አይነት ነገሮች ለምን አስፈላጊው ነው? እኔ ምን አደረኩኝ? እሷን አይቼዋለሁ፣ ማየት ያለብኝን አይቼዋለሁ። አንቺ ዝም ብለህ ምን ምን ምንሽ ነው? እንደውም ብዙ ነገር ኮታቀል ይሶ ምን ማለት ነው? ምን ሆነሽ ነው አንቺ? እንደውም ትገርማለ፣ በዚህ ሰዓት ማለት ነው። እውነቱን ንገረኝ ካልክ ከአንተ እሷ ነው የምትበልጠኝ። አሳይተኛል፣ ለእኔ ያለኝ ቦታ አሳይተኛል። እንደውም ጭራሽ ማለት ፈልጋለህ አይደል ነው? ለሷስ ለሁለታችሁ ቤስት ፍሬንድ ማጥህት እንደዛማ፣ ካንተ የማይጠብቅ ነገር እኮ ነው ያሪካለህ። ብዙ ነገሮችን እኮ ይያሉ ማየት እኔ እኮ ሳውራ የነበረው እኮ ፕራንክ ላደረጋችሁ ፈልጌ ነው። ምን አይነት ወሬ ነው እያወራችሁ? ለዛ ነው በጣም ነው የማደርገው። አንተም ብሎ ፕራንክ አድራጊ፣ በጣም ነው የምትችልበት ፕራንክ አድርጋ ነው? እውነት እነ አለት ምን

ነው መቼ ገባሁት ሁለተኛ እንዳደውልላት እንድታገኛትም አልፈልግም። ስልኳንም እሷ ጋር እንዲኖር ደቡል ሁለተኛ ፕራንክ አለ ቀድሜ ፕራንክ ትላለህ እንዴ? የልብን ከተናገርኩ በኋላ ምናምን እንደዚህ አይነት ፕራንክ የለም። ሲጀምር ፕራንክ እንዴት እንደሚደረግ መማር አለብህ አንተም፣ ብሎ ፕራንክ አድራገኝ። ሁለተኛ እንዳደውልላት እንዳታገኛትም፣ እኔን የምትፈልገኝ ከሆነ ድጋሚ እንዳታገኛት

አረማ እንደዛ አይደለም፣ ለምታረጋጅ መጀመሪያ ራስን እንችላውራ። አንቺ ንገሪያት እንጂ እውነቱን፣ ታማኝ ነው እያልኩኝ ለቤተሰቦች ለጓደኞች ብዙ ነገር። ምን ሆነሽ ነው? ፍራንክ ላን ሁለተኛ እንዳታገኛት እንዳትደውልላት በዚህን ሰዓት እውነቱን ንገረኝ ካልክ ማለት ነው ካንተ እሷን ነው ማስቀደማት ሁለተኛ እንዳደውልላት እንዳደውልልኝ፣ እንደ የተወሰነ ጊዜ ራሴ ማዳመጥ ፈልጋለሁ። ምን ማለት ነው? እኔ ዳግኝም ማልፈልግም እንዳስብ ከቤተሰብ አስፈቅዳ ነው። አሁን ከቤት ወጣችሁ ቶሎ መሄድ አለባት። ማለት እኔ ጋር ናት ብዬ ነው። ቪዲዮ እንደምንቀርጽም አልነገርከንም። ድንገት ነው። እኔ ጠርቻት ከቤት አስፈቅዳ የወጣችው። እኔ እኮ የነገርኳችሁ እኔ ፕራንክ ላደርጋችሁ። ፕራንክ የለም። እኔ እውነታውን ስላወኩ ነው። በጣም ፕራንክ ትችልበታለህ። የምታስመስለው የሚታይ ነገር ኮንቴክስም፣ ሁሉን ነገር ምንድን ነው። አንቺ ከእኔ ይልቅ እሷ ነህ። ከዛሬ ጀምሮ እንዳስደውልላት፣ ለእኔም እንዳትደውልልኝ፣ አይንህን ማየት አልፈልግም

ሁለተኛ ፕራንክ ልታረግ ስትል በደንብ መማር አለብን። እና ውድና የተከበራችሁ ተመልካቾቻችን አግኝተናል አግኝተነዋል ፍራንክ አድርገነዋል። እና የምር በሌላ ጊዜ አሪፍ በሆነ ባበደ ቪዲዮ እንመጣላችኋለን። ፍራንክ የቀን መቀደመቅ ሸብረቅ እያደረጋችሁ ጠብቁ። በእያላችሁበት ዳርቻ ሰላማችሁ ይብዛልኝ። እንግዲህ ቤተሰብ እንግዲህ እኔ አልተሳካልኝም። ያው ፍራንክ እኔ ላደረጋቸው ነው የጠራዋቸው፣ እዚሁ ሌላ ገልብጦ ፍራንክ ያደርጉኛል። እንግዲህ ቤተሰብ በሌላ አድለይ ሞክራለሁ። ቤተሰብ ያው አልተሳካልኝም ዛሬ ያው ለዚህ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት የገልጻችሁ አብሮነታችሁ ከኛ ጋር ይሁን። በአዳዲስ ነገሮች እንመጣለን። ሰላሙ ነው።